ሁሌ የማቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። ለእኔ ፍቅር ምስክር ናት። እረ መንግስት አለ አብርሽ እንግዲህ ወደ ሸገር ተመልሶ ሄደዋል። ውድ ቤተሰቦቼ፣ ችግራቸው ተነጋግረው ይፈታሉ ብዬ አስባለሁ። በመቀጠል ደግሞ የነበረ ነገር ነው ያው አምነዋል። ይሄ ደግሞ በውስጥ መስመር ሲጀምር ያታወቀ ነገር ነው። ነገር ግን አብርሽ አምነዋል። ከዚህ በፊት የነበረ ነገር ነው። ነገር ግን ለሩታ የማስታወቂያ ፎቶ ነው ብዬሻለሁ ብሏታል። ለምን ዋሻኝ ብላ እንግዲህ ተያይዘው ነበረ ዘነዋዲክም ራትንትላ በረካቱ። ውድና የተከበራቸው የቻናል የቤተሰቦች እንዴት ናቸው ልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እሺ አብርሽ ከነጻነት ጋር ከነበራችሁ ከሆነ መጀመሪያ ላይ ችግራችሁ ፈታችሁ ነው እዚህ ደረጃ ከሩታዬ ጋር የቀጠልከው ወይስ እንዴት ነው? ይሄን እንድታብራር እንፈልጋለን። ምክንያቱም እኛም ሰው ላይ ከምንፈርድ። በመቀጠል ደግሞ ነጻነት ዋሽተሻል። እኔ ዋሽታለች ብያለሁ። መጀመሪያም ላይ የዋሸች በጠረጴዛ ዙሪያ ቁጭ ብለን ሩታ ከፍራት እንዲሰራ አድርገናል ያለችው እሱ ትልቅ ነጭ ውሸት፣ እሱ ነጭ ውሸት ነው። ምክንያቱም ስለምናቀው እኛ እናቀዋለን። ይሄ ነገር እኛ ስለምናቀው ነው፣ የምሬ ነው የምላችሁ። ውድ ቤተሰቦች እኔ ራሱ መዋሻት አልፈልግም አደለ ስለዚህ ሩታ ቁጭ ብላ ለአብርሽ አላስረከበቻትም ነፃነት ይህ አላስረከብቻትም ዋሽተሻል ነገር ግን ፍቅረኛዎች እንደነበሩ እንደነበራችሁ እናውቃለን ሌላ ደግሞ ሁለተኛ ደግሞ በብሩክ ቤት መታ ዛሬ ብሩክ የሚባል ልጅ አለ በእሱ ቤት መታ ፍቅር ለእኔ ምስክርናት አለች እና ልትብኳኩ ነው ጨርሳችሁ ልትብኳኩ ነው በቃ ልትጣሉ ልትባሉ ነው እስኪ ሰላም ፈጥራችሁ ኑሩ። እንደ ሌላኛው ዩቱበር እንደ ሌላኛው ዩቱበር ሰላም ፈጥራችሁ መኖር አትችሉም? እንዴ እንዴ፣ ሰላም አትፍጠሩ፣ በሰላም አትኑሩ የተባለ እኮ ነው የምመስሉት። እዚ ቡታጀራ ዩቱበሮች በጠቅላላ ማለት ነው የምር አሁን ፍቅር ምስክር ናት ብላለች። እሺ ፍቅር ምን ብላ ነው የምትመሰክረልሽ? ነጻነት ለምሳሌ የአምስት ዓመት ፍቅረኛው የነበረችው ፍቅር ናት አይደለ? ፍቅር የአምስት ዓመት ፍቅረኛዬ ነው ፍቅረኛሞች ነበርን ብላለች። ታዲያ ምን ብላ ነው የምትመሰክርልሽ? እኔ ያልነበርኩም ነጻነት ነበረች ብላ ነው የምትመሰክርልሽ? ወይስ ምን ብላ ነው የምትመሰክርልሽ? እኔ ግራ ገብቶኛለሁ። እውነት ለመናገር እኔ ፍቅርና ሩታ በራሴ እይታ ማለት ነው። አመናችሁም አላመናችሁም ፍቅርና እሩታ ለእኔ አንድ ናቸው። አንድ አድርጌ የያዝኳቸው ልጆች ናቸው ማለት ነው፣ አንደኛ ሰፈር ምናምን፣ ሁለተኛ ደግሞ ማንነታቸውና ምንነታቸው ስለማውቅ ነው የምለው። እና እኔ አንድ አድርጌ ነው የያዝኳቸው ዛሬም ነገም። ነገር ግን እዚህ ጋር ገብተሽ ፍቅር፣ እኔ እንደዚህ በተጨማለቀ ነገር ተገባብታችሁ እንትን ባትሉ ደስ ይለኛል። እኔ ለራሴ አብረሽ፣ ግን ለሩታ ይሄ የማስታወቂያ ፎቶ ነው ብሎ ብለህ መናገር አልነበረብህም እሱ በግዴታ ይሄ የፍቅረኛ ሞሽ ነበርን ያልተስማ ያልተስማማችሁበትን ነገር ይሄ ነው ብላችሁ ብለህ መናገር ማስረዳት ትችላለ ትችል ነበረ ለምን ይህን እንደበቃት አላውቅም። አንዳንዴ ሴቶች ስንባል በነገራችን ላይ ሌላ ፍቅረኛ ከነበረው ከሆነ ፈቃደኛ አንሆንም። ምክንያቱም ያችኝቱ ለምን ተዋት፣ ወይም ደግሞ በምን ምክንያት የተለያዩ ብዙ ጥያቄ አለብን። ምክንያቱም የነገ ህይወት እንዲበላሽበት ስለማንፈልግ ማለት ነው እና ያ ያ ነገር ወይም ምናልባት ያ ነገር ስለሆነ ከነገርኳት እውነቱ ካወቀች እምቢ ትላለች ብለህ ነው ወይስ ምንድን ነው? እውነቱ መናገር ነበረብህ። አሁንም በስሜ ሆነ ሳይሆን በስርዓት ሩታ እንደዚህ እንደዚህ ነበረ ብለህ ማስረዳት ትችላለህ። ረጋ ብለህ ማለት ነው። እና በጣም እየተናደደ ነበረ እሱም መጨረሻ አካባቢ እንግዲህ ሻንጣውን ይዞ ወደ መኝታ ክፍል ገብተዋል። እሱም ነጌ ጠዋት ወደ ቡታጀራ እመለሳለሁ ብሎ እንግዲህ ተነስቶ ገብተዋል። አደለ ይህንን ነገር ስታስተካከል መልሰህ የምትሄድ ከሆነ ሌላ ጣጣ ውስጥ ትገባላችሁ። ትዳራችሁ ያን አክል በስንት መከራና ስቃይ ስንትና ስድብና ስድብ አስተናግዳችሁ በቤተሰብ ሳይቀር በሚዲያ ሳይቀር ብዙ ነገር አስተናግዳችኋል። ነገር ግን ነጌ የሆነ ነገር ቢፈጠር በእናንተ መሀል ህዝቡ ምንድን ነው የሚማረው? ምንድን ነው ምንም የሚማረው ነገር የለም። አሁ ዛሬ ላይ ባላችሁበት ሁኔታኛ ተምር እረዳለሁ የተማር ነው እሱ ምንድን ነው ጥንካሬያችሁ የፈለገ ነገር ቢወረወርባችሁ የፈለገ ነገር ብትባሉ ሚዲያ ላይ ብትሰደቡም በቤተሰብ ግፊት ቢደርስባችሁ ራሱ ተቋቁማችሁ ዛሬ ላይ መድረሳችሁ ጠንካራነታችሁ፣ ጎበዝነት፣ ጀግንነታችሁ እሱ ተምረናል። ሌላ እንደዚህ እንትን ብላችሁ ደግሞ ሶሪ፣ ስልክ እየገባብኝ ነበረ ጋይስ። አይ እንደዚህ በቀላሉ የሆነ ደረጃ ወይም ደግሞ መበታተን የሆነ ደረጃ መድረስን የምሬ ነው የምላቸው። ምንም የተማርነው ነገር የለም፣ እየተማርነው ራሱ ደፍተነው ወይም ደግሞ ጥለነው እናልፋለን። ስለዚህ አብርሽ ተረጋግተህ፣ በተረጋጋ መንፈስ ሩታ፣ ለዚህ ለዚህ ነበር ያልኩሽ። አንዳንድ ወንዶች ምን ያደርጋሉ መሰላችሁ? የመጀመሪያ የራሳቸው ህይወት ኖሯቸው ረ ብዙ እኔ የማውቃቸው አሉ። የራሳቸው ህይወት ኖሯቸው ራሱ ከዚህ በፊት ለሌላኛው ሴት የፍቅር ጥያቄ ወይም ደግሞ ለትዳር ሲፈልጋት የመጀመሪያ ህይወቱ የሚደብቋሉ። ከዛ ቆይታ፣ የሆነ ጊዜ ስትሰማ፣ ሴቷ ስትጠይቅ፣ አይ እምቢ ትይኛለሽ ብዬ ነበረ ብለው የሚያብራሩ አሉ። ይሄ እኮ አይሰራም፣ ይሄ አይሰራም። እንቤት ትይኛለሽ ነበር አይደለም፣ ይሄ ይሄ ነበረኝ፣ ነገር ግን ይሄ ተለያይተናል። ከተለያየን ቆይተዋል፣ በቃ በዚህ በዚህ ምክንያት አልተስማማንም፣ ተለያይተናል ብላቸው ማስረዳት ግዴታችሁ ነው። እና አብርሽን በተረጋጋ መንፈስ ብታስረዳት ባይነኘች ይለች አንደኛ ነብሰ ጡር ናት። የምትጎዳው እሷ ናት። እውነቷ ነው። ሚዲያ ላይ ከዩቱብ እስከ ቲክቶክ ከቲክቶክ እስከ ፌስቡክ እስከ ኢንስትግራም ላይ ነው እየተጨፈጨፈ ያለ ወይም ደግሞ እየተወራ ያለው ይሄ ነገር።

ለራስህም ክብር ስትል ለራስህም ለቤተሰቦችህም ስትል ቤተሰቦችህም ማስከበር ራስህም ማስከበር እንዳለበት አውቃለህ። ይህንን ማናችንም ያደርግ ከራሳችን ይጀምራል። ቤተሰቦቻችን ማስከበር ግዴታችን ነው እና አንተ ብዙ ነገር ትባላለህ። ከስንት ሴት ጋር ነው ተለጣጥፎ ፎቶ የሚነሳው? የትኛውም ሰው የራሱ ህይወት ነበረው። በነገራችን ላይ ነበረን፣ ሁሉም ነበረው። እኔ አልነበረኝም እና ራሴን ገደልል አድርግ፣ አንቺም እንደዛ ልትሉኝ ነው እና እንደተቆረጠ አይማርም እንዴ? በሌላ ነገር ነው የምወስቱ። አሁን ይሄ ልጅ እኮ ምንም ጥፋት አለበት? አይደለም፣ የለበትም። አብርሽ አለመናገሩ ጥፋት ሊኖርበት ይችላል። ጥፋተኛ ነው እዚህ ጋር፣ እኔም አመኛለሁ። ጥፋተኛው የት ጋር ነው? ያምን ያለ መናገሩ። አሁን አልተናገረም። አያቻ አይደለ? የማስታወቂያ ፎቶ ነው ብያለሁ። ምክንያቱም ያለፈ ታሪክ ነው መናገር አለብኝ ብዬሽ አላስብም። ወይ ደሞ ሩታ ማወቅ አለብሽ ብዬሽ አላስብም ብሏታል። በእርግጥ ያለፈ ታሪክ ሩታ ምንም አይጠቅማትም ማወቅም። ግን ማወቅ አለባት። ማወቅ ያለበት ምንድነው ለነገ ህይወቷ እራሷን ማጣራት አለባት፣ ማወቅ አለባት፣ መተንተን አለባት። ውስጥ ምስጢር በደንብ አድርጋ መብላት አለባት። ለምን የነገ ህይወቷ እንዳይበላሽ፣ የነገ ህይወቷ እንዳይበተን፣ የነገ ህይወቷ እንዳይበጠበጥ። ተግባባን አይደለ? ይሄ የሚባል ነገር አለና ለነገ ህይወታቸው አስባቸው፣ ያ ማድረግ ትችሉ ነበረ። ነገር ግን ዛሬ ላይ እዚህ ደርሳቸዋል። ከዚህም በኋላ ቢሆን ምንም አይነት መጥፎ ነገር ማየት አንፈልግም። ልጅቱም ደግሞ ያው እዛ መታ እያለቃቀሰች ነው። ኧረ ብዙ ነገር ብላለች። እነ ኤፍሬም እነ ማን ነው እነ ማርቆስ ያቃሉ። እነ ማርቆስ እነ ኤፍሬም፣ ሁሉም ሰው ያቃል። ለኔ እስ እስከ ቡታ ጀራ ሰው በጠቅላላ ያቃል። የተለያያችሁበትን ምክንያት ራሱ እናውቃለን። ዛሬ ላይ እንዴት ትኩስ አደርጋችሁ እንዳነሳችሁ ወይም ደግሞ እዚህ ደረጃ እንደመጣ ሲጀመር ፎቶ እራሱ ቪዲዮ ማስቀመጡ ወይስ የሆነ ጊዜ ስራ እንሰራበታለን ብላችሁ ያስቀመጣችሁ ነገር ነው። አልገባኝም። ወንዶቹ ራሱ በጣም ብሶባቸው ነው የተገኙት ማለት ነው። ለምን ይህንን አክል ጠቅላላ ወንድ እያለ እኛ ራሱ የምታሰድቡን አሰዳቢ፣ ምድር አሰዳቢ፣ ይህ ኩንታል ኩንታል የምታክሉ ቁጭ ብላችሁ ማለት ነው በየኮሜንት አሁን፣ ስኮምት ራሱ ጭራሽ ተከትለው መሄድ ጀመሩ። ከተናገርኩ በኋላ እናንተ አትከተሉኝ። ተው እንዴ፣ አትከተሉኝ እኔን አይወክሉም። የምሬን ነው የምላችሁ። አንድ ሴት መታ ስላለቀሰች ብቻ እኔን አትወክልም። ሌላ ደግሞ ፍቅርም ልትጨምራት ነው እንግዲህ። ፍቅር ምስክር ናት ብላለች እኮ፣ ፍቅር ምስክር ናት። ፍቅር እኔ ምን ብላ እንደምትመሰክርለት ማቀው ታሪክ የለም እሱ ምንድን ነው የአምስት ዓመት ፍቅረኛ ነን ብላ የመጣችው ፍቅር ናት አደለ ጀመር። ስለዚህ ፍቅር ናት ብለን ነው አደለ ተቀብለን እስከዛሬ ደረስ ያለነው ሁላችንም። እና ታዲያ አሁን ፍቅር ምን ብላ እንደምትመሰክርላት ምን ለምንድን ነው የምታስገቢያት እዚህ ጋር? ስራ ከሆነ ተመካክራችሁ ከሆነ ኦፍኮርስ በእሺ በቃ ብለን እናሳልፈዋለን። ነገር ግን አብርሽ ከቡታጀራ ተነስቶ፣ ጋይዝ ከቡታጀራ ለሊ ተነስቶ ወደ ሸገር ከሸገር መልሶ ወደ ቡታጀራ ልመለስ አይልም። ለምን መንገዱ ቀጥቅጦ ስለሚጠል ማለት ነው፣ በጣም ስለሚያደክም። የሆነ ነገር ለስራ ወይም ደግሞ ዲራማ ነው ተብሎ ሊኬድ እንውሰደው ቢባል ራሱ መንገዱ ርቀት ስለሆነ በጣም ይከብዳል። እኔ እኔ አላቅም የምር እኔ አላቅም እኔ ከብዶኛል፣ ለራሴ ማለት ነው እና ሩታ ዛሬ ላይ ሁለት ነፍስናት ለእሷ ማሰብ ነበረባቸው። አብረሽ ደግሞ ወይም ደግሞ ይሄ ነገር ሳይፈጠሩ የሆነ ነገር እንትን ሳይል ማስተካከል ነበረብህ። አሁንም ያልጨረስከው ጉዳይ ካለ በጣም ከባድ ነው፣ የምር በጣም ከባድ ነው ማለት ነው። ነገር ግን እኛ እናውቀዋለን የደረሰን መረጃ ውድ ቤተሰቦች ሆኗት ለመናገር የደረሰን መረጃ ከትላንት ወደ እንደተናገርኩት አይነት ነው። ይሄ ይሄ ነገር ነው ተብሎ ተነግሮናል። ነገር ግን አሁን አብርሽ ያለፈ ታሪክ ነው፣ ምን ነገር አለብኝ ብዬ አላስብም ብሏታል። ሌላ ደግሞ በምን ምክንያት እንደተለያያችሁ ከሷ ጋር የጨረስከ አልጨረስከ አብርሽ ሁሉንም ነገር ይፋ አድርገህ ብታስረዳ ባይነኝ እኔ ለተመልካችም ይሁን ለሩታም እንዲገባት፣ ለእኛ ለተመልካቾችም ደግሞ በደንብ እንዲገባ፣ ለእኛ ሳይሆን ለሌላኛው ተመልካች ለምን ብዙ ነገር እየተቀጠለ ስለሆነ ብዙ ሰው ስም እየሰጠ ያለ ስም ስም እየተሰጠ ስለሆነ ማለት ነው። እና ሌላኛውም ደግሞ ተጨማምራችሁ እንደዚህ ባትጨፋጨፉ ባትሰ ሜዳ ደቡብ አትጣሉ ደስ ይለን ነበረ። ነገር ግን እኔ አዝማ ሳያችሁ ወደዛ እየገባች ነው። ነፃነት ደግሞ ያ ሁሉ ቪዲዮ ስታይ እኔ ልፍረድብሽ እየፈረድኩብሽ አይደለም። አሁን አብሮሽ አጠቃሎ መልስ የሚሰጥ ከሆነ በዛ ቪዲዮ የምንረዳ ይሆናል። እንዴት ለማሟቆም እንዳለብን፣ ምን ማድረግ እንዳለብን፣ ምን ማድረግ እንችላለን። በነገራችን ላይ ምንም ማድረግ እኮ አንችልም እኛ። ምንም በቃ ባየነው ነገር ታዝበን ማለፍ ነው። በቃ ትዝብት ነው። ታዝባችሁ ማለፍ እንጂ ምንም ማድረግ አንችልም። እዚህ ጋር ሩታ ፍታትና ነፃነት አግባ አንልም ደግሞ ነፃነት ተውና፣ ያንን አድርገ እኛ በዚህ በህይወታ በግል ህይወታችሁ እኮ እኛ አይመለከተንም፣ አንገባም። ነገር ግን እኛ የእናንተ ወዳጆች እናንተ ብለን እስከተመለከት ድረስ ባየነው ነገር መናገር አለብን። ለዛ ነው እንጂ ለሌላ ነገር አይደለም። አብርሽ ደግሞ በደንብ አብራርሱ እንደሚሰጥም መልስ እንደሚሰጠን ተስፋ እናደርጋለን። ሩታም ያው ተረጋጋለች ብዬ አስባለሁ። ምንም አይፈጠርም። አይ አሁን ሁለት ነፍስ ባትሆን እኮ ጥሩ ነበረ። እና ለማንኛውም ውድ ቤተሰቦች ሰላሙንውልኝ